ስም አታንሳ ስለተባልኮ ወረቀት ነፃ የሚለውን ይዘው መጥተው ይመሰክራሉ። ራሳቸው ቪዲዮ ኮል ገብተው እግዚአብሔር አምላክ ያንን የካንሰር በሽታ አያቸው፣ ከመለኮት ዓለም እሳት ወጥቶ በሽታውን በልቶታል። አንድ ሁለተኛ፣ የዓለምንም ማንገራገር አባቷ የአሜሪካ ቪዛ ተሰጥቶት በሚገርም የማይቻል የተዘጋ በር ተከፍቶ አባቷ ወደ አሜሪካ ወደ ካሊፎርኒያ ሊሄድ ነው፣ ጉዞ ላይ ያደረግ ነው። እግዚአብሔርን አመስግንልኝ አንተ። እግዚአብሔር ሰውነ ከአፍ ቃል ጋር እግዚአብሔር ይሰራ ተአምራት ሆኗል። እግዚአብሔር ድንቅ አድርገዋል። ይህኒ ነገር ሲኖር ሬጋ ነው የምትልክልኝ። አይ ነው አያችሁ፣ እምነቷ ነው፣ እምነቷ ነው። በቃ ብዙ ኬዝ አሁን አያስፈልግም። መራላ አንዳንድ ነገር ደሴም እግዚአብሔር አምላክ ከጉበት ኤፒታይተስ ቢ የፈወሰውን ሰው አለ ነፃ የሚል ይገባ ነገ ወይንም ዛሬ ማታ እንዲገባና እንዲመሰከር አድርገዋለሁ። እግዚአብሔር ክብሩን ይውሰድ። የምናመልከው አምላክ የእብራውያን አምላክ ነው። ሰምቶ በእሳት የሚመልስ ሰምቶ በእሳት የሚመልስ የዘመናትን ነቀፌታና ቀንበር የሚሰብር የተዋረዱትን የሚያከብር የታመሙትን የሚፈውስ መቃብራችንን ከፍቶ ከመቃብር የሚያወጣ አምላክ ነው። እግዚአብሔር ተአምራት እንዲያደርግልኝ እፈልጋለሁ። እግዚአብሔር በእኔ ጉዳይ ጣልቃ እንዲገባ እፈልጋለሁ የሚል ሰው ብቻ አሁን ይጸልያሉ። ስብከቴን ጨርሻለሁ። እግዚአብሔር እንደዚህ ይላቸዋል። አስጥሎ ይሰጣቸዋል። አስጥሎ በኢየሱስ ስም ይሰጣቸዋል። አስጥሎ በረከታችሁን፣ ሞገሳችሁን፣ ጤናችሁን፣ ልጆቻችሁን፣ ትዳራችሁን፣ የሥራ ገበታችሁን ከመናፍስቱ ዓለም ከክፉ መንጋጋ ከነፍሰ ገዳዩ አፍ አስጥሎ በኢየሱስ ስም ይሰጣቸዋል፣ ይሰጣቸዋል። እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። መንፈስ ቅዱስ ተአምራት ያደርጋል። አዎ፣ አያችሁ፣ በሙላት በስልጣን የእግዚአብሔር ቃል ሲሰበክ ዲያብሎስ ዝምና ጭጫል። በቁጣ መንፈስ ቅዱስ ሲቆጣ ጭጫ አለ። ቢካዝ ከማይቀለድ ነገር ጋር ሊቀልድ ነበረ። ተጠንቀቅ! ተጠንቀቅ! እሳት ነው የኔ ጌታ፣ የሚባላ እሳት ነው የሚበላ እሳት። ተጠንቀቅ ወታችሁ የእግዚአብሔር ቃል የቀለለባችሁ፣ መንፈስ ቅዱስ ላይ የምትሳለቁ፣ ልሳን ላይ የምትሳለቁ፣ አሁን እንደዚህ የምንቀጥልበት ዘመን አይደለም። የዘመን ላቄ የዘመን ፍጻሜ ላይ ነው ያለው መንፈስ ቅዱስ ራሱን የሚያስከብርበት ወንበዴዎች የሚጋለጡበት እውነተኛ እግዚአብሔር ጸጋና ቅባት ያላቸው በክብር ሻይን የሚያደረጉበት አምላካቸው ከአፋቸው ቃል ጋር ከነሱ ጋር እንደሆነ በድንቅና በተአምራት እግዚአብሔር የሚሰራበት ዘመን ስለሆነ አንዝ ዛለቃት አብረን ግሳንግሱን ይዘን አንቀጥል፣ አንቀጥል። ወንበዴውን እግዚአብሔር ስንዴውን ከእንክርዳድ እንደሚያጠራ ወንበዴውን ከመቅደሱ የሚያጠራበት ዘመን ይሄ ዘመን ይሄ ዘመን ነው። እንጸልይ። ስለ አንድ ከተማ ንጸል። ጃፓን በቀደም ነግሬያቸዋለሁ። ጃፓን ላይ ከፍተኛ ሱናሚ የሚቀሰቅስ የመሬት መንቀጥቀጥ ብያቸዋል። ግቡና ዩት ወደኋላ። የጌታ መንፈስ አሁንም ስለ ጃፓን ይናገረኛል። አደገኛ የመሬት መንቀጥቀጥ ሱናሚ፣ ከባድ ሱናሚ ጃፓን ላይ፣ ጃፓን ሱናሚ፣ ሱናሚ ጃፓን፣ ቻይና ኤዥያ ውስጥ ኮሪያ፣ ሰሜን ኮሪያ ሎሆ ሳኪዳ ላቫ ካባ ሶኮር ዶኮቦ ሶኮቦያ ህንድ ብያቸዋለሁ። ጀርመንና ፈረንሳይ ብያለሁ። ከፍተኛ አደጋ ጣይ መልአኮቶ ነው ማየው ስፒሪት ሪል ብላ ይሄ የማየው የባቡር አደጋ ነው ብዬ ተናግሬያለሁ። ኢንጂሰስ ማይቲኒ ትውልደ ኢትዮጵያውያን ኤርትራውያን ተዘጋጁ። በአውሮፓ በአሜሪካ በካናዳ በአውስትራሊያ ያላችሁ ቢሬዲ፣ ሊመጣ ካለው ጦርነት ትንቢት እየተናገርኩ ነው። ሊመጣ ካለው የሶስተኛው የዓለም ጦርነት እኔ ነብዬ የሰባት ዓመቱን እኔ የተነበይኩትን ትንቢት ሂዱና ይዩት። ሶስትና አራት ዓመት እግዚአብሔር ለሁለት ከፍለው ያሳየኛል ብዬ የነገርኳችሁን ግቡና ዩትዩብ ላይ አለላችሁ። ሶስተኛው የዓለም ጦርነት ንቢል አለው ከላይ ተንፕኔ ነው ላሄዳቸው፣ አንብቡት። ሶስት ዓመቱ አልቋል። እግዚአብሔር አምላክ የተባረከ ይሁን። አራተኛው ዓመት ውስጥ ገብተናል። ይሄ ሦስተኛው የዓለም ጦርነት ከፊታችን ነው ያለው። አውሮፓ ያላችሁ ኢትዮጵያውያንና ኤርትራውያን ተጠንቀቁ፣ ተዘጋጁ፣ ቃል አንብቡ፣ በንስሐ ተመለሱ። ከፊታችን አደገኛ ጦርነት አለ። አደገኛ የተፈጥሮ አደጋ አለ። አደገኛ ቫይረስ አለ። ላስት ነግራችኋለሁ። አሁንም ደግሜ እንደ ነብይ እናገራለሁ። ሩሲያ ውስጥ ከፍተኛ የተፈጥሮ አደጋ አሁን ታይሙ ደረሳልኝ ጌታ። ሩሲያ ሩሲያ ፑቲን የሚመሩት ምድር ቫይረስ አያለው በአባፍንጫ ደም የሚያሰፋ አኑሳኪዳካባያ ሩሲያ ውስጥ ይህንን ባለፈ ተናግሬአለው። እዚህ አፍሪካ ሀገር ላይ ሲመጣ ያለው ሲምፕተሙ እንደዚህ ነው። ከኮሮና ቫይረስ በብዙ እጥፍ የሚገድል በአፍና በአፍንጫ ደም የሚያስፈፋ ብዬ ነግራቸዋለው። አሁን ራይት ነው ሩሲያ ምድር ላይ ወረርሽኛ ያለው። ሩሲያ ከፍተኛ ወረርሽኝ። ሩሲያ ሪከርድ አድርጉቴን ቪዲዮ። በተፈጥሮ አደጋ ትመታለች። ከፍተኛ የመሬት መንቀጥቀጥ ይመታታል። የመሬት መንሸራተት ይመታታል። የጎርፍ አደጋ ይመታታል። ሩሲያ ምድርን ምልክት እየነገርኳችሁ ነው። ቀለቦቻችሁን በደንብ አዘጋጁ፣ እቤታችሁ ሁኑ፣ በእግዚአብሔር ፊት ጸልዩ። በዓለም ላይ ሊመጣ ካለው ከፍርዱ ሰዓት እግዚአብሔር እንዲጠብቃችሁ ራሳችሁን በእግዚአብሔር መንፈሱ ሰውራችሁ፣ ቀኑን ሙሉ እግዚአብሔርን በመፍራት እግዚአብሔርን ጠብቁ። በጣም በቅርብ ጊዜ፣ ሩቅ ባልሆነ ጊዜ ጆሮን ጭው የሚያደረጉ ነገሮች በዓለም ላይ የሚፈጠሩበት ታይም ነው። ቫይረሶች ይለቀቃሉ። የእሳት ቃጠሎ አለ፣ የጎርፍ አደጋ አለ፣ ሱናሜ ቀሰቀሳል። የመሬት መንሸራተት፣ የበረዶ ክምር መንሸራተት ይሆናል። የመሬት መሰንጠቅ ይሆናል። እያንዳንዱ ፕሮፌሲ የነገርኳችሁ ታይሙ ደርሷል እያለኝ ነው እግዚአብሔር። ራይት ነው። ከመንፈስ ዓለም እያደመጥኩ ነው የምናገረው። ኢን ደ ኔም ኦፍ ጂሰስ በየትኛውም የምድር ጫፍ ያሉ እግዚአብሔር አንተን የሚያውቁ ክርስቲያን ቅዱሳን እህት ወንድሞቼ አንድ አካል ከኔ ጋር የሆኑ እግዚአብሔር ሆይ በዓለም ላይ ሊመጣ ካለው ከፍርዱ ሰዓት እንድትጠብቃቸው፣ ክፉ ነገር ወደ እነሱ እንዳይቀርብ፣ መቅሰፍት ወደ ቤታቸው እንዳይገባ፣ በደም እንድትሸፍናቸው እኔ ባሪያ በክርስቶስ ኢየሱስ ስም ጸለይኩኝ። ህንድ አገር ከባቡር አደጋ ባሻገር በጎርፍ አደጋ ህንድ አገር ስትመታ ያለው ራይት ናው ሌላ ተጨማሪ ሁለት ፕሌን ሲወድቃ ያለው ኡናስ ቢና ክሮዶስ